ቤተሰቦች ከዚህ ላይ ደግሞ የጨ ቤተሰቦች፣ የጨ ቤተሰቦች። ከዚህ ላይ ደግሞ አ እደግምላችኋለሁ። የጠ ቤተሰቦች። ከዚህ ላይ ደግሞ እንደምታያቸው ጸ የጸ ቤተሰቦች፣ የጸ ቤተሰቦች። ከዚህ ላይ ደግሞ እንደምታያቸው ሁለተኛው የፀ የላይኛው እና የአሁኑ የመሳሳሉ ፀ ናቸው። የፀ ቤተሰቦች ከዚህ ላይ ደግሞ የማን ቤተሰቦች? የፈ ቤተሰቦች የፈ ቤተሰቦች ከዚህ ላይ ደግሞ መጨረሻው ማን ነው? የፐ ፐ ቤተሰቦች የማን የፐ ቤተሰቦች። ስለዚህ እነዚህን እያንዳንዱን ፊደል ካነበብንን ከተረዳም በኋላ ደግሞ ምን ማድረግ አለብን? እንዴት አድርገን ቃላት መመስረት አለብን የሚለውን ደግሞ ከዚህ ላይ አስቀምጨላቸዋለሁ። ማቶ በአጠገባቸው አጠገባቸው እንደምታዩት እዚህ ላይ ተዘርዝረዋል። ስለዚህ እነዚህን በዛሬ ቪዲዮ የምንማር ወይም የምንረዳ ይሆናል ማለት ነው። ከእናንተ የሚጠበቀው ለዚህ ቻናል አዲስ የሆናችን ልጆች ሳብስክራይብ፣ ላይክ፣ ሼር ማድረጋችን አትርሱ። እንዲሁም በግል በግሩፕ መማር ወይም ማስጠኛ እንፈልጋለን ምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥር በኢሞ በቴሌግራም በዋትሳፕ ብደውሉልን ወይም ሀይ ብትሉን ታገኙናላችሁ ማለት ነው። ቀጥታ ወደ ትምህርቱ ልሂድላችሁ። እስኪ ከዚህ ላይ ምን ብያችሁ ነበረ? ምንድን ያልኳችሁ? ከዚህ ላይ ምን ብያችሁ ነበረ? እነዚህ የገ ቤተሰቦች ናቸው ብያችኋለሁ። ማን የገቢ ተበሰቦች በገቢ ተሰቦችን አንብበን ከጨረስን በኋላ ደግሞ ከዚህ ላይ ደግሞ ቃላትን መሰረታለን ማለት ነው። እናንበ ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ ገ ስለዚህ ቃላት ስንመሰርት አሁን ለምሳሌ ገፋ ገፋ፣ ጌጥ ጌጥ፣ ጌ ማለት ይችኛ ናት። ስለዚህ ገ ማለት ደግሞ ይችሳ። ስለዚህ ገፋና ጌጥ ብላችሁ ትመሰርታላችሁ ቃላት ማለት ነው። ወደዚህኛው ሂድ። ወደዚህኛው ስንመጣ ደግሞ ወደዚህኛው ስንመጣ ደግሞ ጠ ጡ ጢ አ ኤ እ ኦ ጦ ጥ ጤ ጣ ጢ ጡ ጠ ቃላት ስንመሰርት

የጨ ቤተሰቦች እነዚህን ይመስላሉ። ላንበብላችሁ። ገጨ ገና ጨ ጨን ተጠቅመን አንድ ላይ ገጨ ጠጪ አንድ ላይ አጭ አጭ። በጣም ጎበሶች በጣም ጎበሶች። ወደዚህኛው ስንመጣ ደግሞ ወደዚህኛው ስንመጣ ደግሞ አን ያልኳችሁ አ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ በ የተመሰረቱ ቃላቶች በ የተመሰረቱ ቃላቶች እነዚህ ናቸው። እናንበባቸው እስኪ አጳስ አንድ ላይ ጳጳስ ጳጳስ ጴጥሮስ አንድ ላይ ጴጥሮስ ጴጥሮስ ጳጳስ ጴጥሮስ ወደዚህኛው ስነድ የጸቤተሰቦች ናቸው ማኖልኳችሁ የጸቤ ፀ ፁ ፂ ጻ ጼ ጽ ጾ ጾ ጽ ጼ ጻ ፂ ጹ ፀ። አሁን ደግሞ በእነሱ የተመሰረቱ ቃላቶችን እናንበብ። እስኪ አሁን ለምሳሌ ጻፈ ች ጻናት ችፈናት አንድ ላይ ጻፈ ጽጌ፣ አንድ ላይ ጽጌ። ይች ጽናት ይች ጌናት አንድ ላይ ጽጌ። በጣም ጎበዞች። አሁን ደግሞ ወደ ሁለተኛው የጸቤት ነው የምንመጣው። ወደ ሁለተኛው የጸቤት ነው የምንመጣው። ተከታተሉ። ፀ ጹ ፂ ጻ ጼ ጽ ጾ ይሄኛውም ፀ ከዚኛው ፀ፣ ይሄኛው ጹ ከዚኛው ጹ ችኛዋፂ ከዚ ችኛዋፂ ችኛዋፃ ከዚ ችኛዋፃ ችኛዋፂ ከዚ ችኛዋፂ ችኛዋፅ ችኛዋፅ ጋ ችኛዋፆ ከዚ ችኛዋፆ ጋ ተመሳሳይ ናቸው ማለት። ቤተሰቦች ግራ እንዳትጋቡ። አሁን በፀ የተመሰረቱ ቃላቶችን እናንበብ እስኪ። ጸጋ አንድ ላይ ጸጋ። ጸጥ አንድ ላይ ጸጥ ይህኛው ጸጋ ይላል። ይህኛው ጸጥ ይላል። ወደዚህኛው ስንመጣ ደግሞ ወደዚህኛው ስንሄድ የፈ ቤተሰቦች ናቸው። ማናልኳችሁ የፈ ቤተሰቦች ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ፣ ፎ፣ ፍ፣ ፌ፣ ፋ፣ ፊ ፉ ፈ ስለዚህ፣ በፈ የተመሰረቱ ቃላቶችን እደግምላቸዋለሁ። ፈጨ ፈጨ፣ ፎጣ ፎጣ፣ ፈጨ ፎጣ ይሆናል ማለት ነው። ፈጨ ፎጣ። ወደ መጨረሻው ስመጣ ከዛሬ ቪዲዮ የመጨረሻው ፊደል የተመሰረተበት ቃላቶችና ወደ መጨረሻው ስመጣ ወደ መጨረሻው ስመጣ ፑ ፒ ፓ ፔ ፕ ፖ ፑ ፒ

ሊስ አንድ ላይ ፖሊስ ፓፓያ ፖሊስ። ስለዚህ በዚህ በኩል ፊደሎችን ካጠናን ካወቅንም በኋላ በዚህ በኩል ደግሞ እንዴት አድርገን ቃላቶችን ማጥናት ማንበብ እንዳለብን በዛሬው ቪዲዮ ተምረናል ማለት ነው። ይህም ቪዲዮ ይመስለኛል ደጋግሜ የሰርችላችኋለሁ ምክንያቱም አልረዳው ወይም አልገባው ያሏችሁ ፊደሎች እነዚህ ስለሆኑ ማለት ነው ደጋግሜ የምሰራላችሁ። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ። በግል በግሩፕ መማር የምትፈልጉ ልጆች ከታች በማስቀመጥላችሁ ቁጥሮች በማንኛውም ሰዓት በኢሞ በቴሌግራም በዋትሳፕ አናግሩኝ መማር ትችላላችሁ ማለት ነው። መልካም ጊዜ።